ሰላቹ እግዚአብሔርን አመስግኑት፣ ደግሞና አመስግኑት። እግዚአብሔርን ደግማችሁ ሰልሳችሁ አመስግኑት። በዝማሬ ጸዳለ ዳና ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመኗን እግዚአብሔር ይባርክልን። እኔና እናንተም ዘምረናል በዚህ ማለዳ አመስግነናል እና ምስጋናችንን እግዚአብሔር ይቀበልልን። አንድ ገብረስላሴ የሚባል ወጣት ለቅድስት ሥላሴ መጥቼ ነገርኩት ችግሬ። ቅድስት ሥላሴም የነገርኩትን ሰርተው አሁን ባለውበት ላይ እጅግ ደስተኛ ነኝ። ቅድስት ሥላሴ ስለቴን ሰምተው ታሪኬን ቀይረውታልና ለክብራቸው መግለጫ የሚሆን ሰባት ሺህ ብር አስገብቻለሁ ብለዋል። እልል በሉላቸው። እግዚአብሔርን አመስግናለሁ። ደግማችሁ አመስግኑለት እግዚአብሔር እዚህ በመቀጠል ቀጥታ የምወስዳችሁ እጅግ ወደምንወዳቸው ወደ ክቡር አባታችን ነው። ሰላም እግዚአብሔር ከሁላችን ጋር ዶስ አምላካችን ዚቤር ወይ በምሕረት ጠብቀህ በይቅርታ ጎብኝተህ ጊዜውን በእድሜያችን ላይ ጨምረህ ድጋሜ ይህን እድል ሰጠህ በዚህ ማለዳ እንድናመሰግንህ፣ እንድናመልክህ፣ እንድንገዛልህ፣ እንድንዘምርልህ እድሜያችንን የጨመርክልን አንተ ስለሆንክ ክብርና ምስጋና ለአንተ ይሁን። ክቡራን ሊቃውንት፣ በቤተክርስቲያን አበው ካህናት፣ ወንድሞች ዲያቆናት

እጅግ በጣም የምንወድህ የምናከብርህ ቀደም ሲል ጀምሮ በዝማሬዎቹ የምናውቀው ወንድማችን ነው። እንዲሁም እግዚአብሔር ጊዜና ዕድሜ ጨምሮላችሁ በዚህ ቀን ተገኝታችሁ ስታመሰግኖ ያረፈዳችሁላችሁ እንዴት አረፈዳችሁ? እንደምን አደራችሁ? ይችን ቀን በእድሜያችን ላይ ስለጨመረልን በነፍሳችንም በስጋችንም እረፍት ለምናገኝባት ለዚህ ችለት ያደረሰን ሁሉም ቀናት ሲያልፉ እንደ ሰው ልጆች የማታልፍ ሰማያዊት የሆነችለት ናት እና ለዚህ ችለት ያደረሰን አምላካችን እግዚአብሔር ክብር ምስጋና የድረሰው እግዚአብሔር የተመሰገነ ይሁን። በበቂ ሁኔታ እጅግ የምንወዳቸው ምራችን መጋቢያ ሃይማኖት አስተምረውናቸው መረዳት መገንዘብ መያዝ ከቻለን ብዙ ነገሮች በምሳሌነት ተምረናል። እንግዲህ ከዚህ ሰው ከአንዱ ምስኪን ሰው ወንጌል ተሰብኮለት ከማያውቅ አጋጣሚ እድል ገጥሞት ግን የዘመናት ጥያቄው የተመለሰለት ብርሃንን የሚያህል ነገር ያየ ከተወለደ ጀምሮ እድሜው እንኳ በውል ባይታወቅ ትልቅ ሰው ሆኖ በዚያ ምድር ሲመላለስ የነበረ በጨለማ ውስጥ የነበረ ሰው ክርስቶስን እድል አግኝቶ ስላገኘ ብቻ የክርስቶስ የስራ ማሳያ ሆኖ ብርሃኑን ያገኘበትን ዕለት ነው። እንግዲህ ወንጌሉ ሲያስተብረን ያረፈደው ማለት ነው። በጣም ደስ የሚል ነው። የእግዚአብሔር ልጆች መቼም በእግዚአብሔር ፊት መገኘት ባዷችን አንመለስም። አሁን ይህ ሰው ኢየሱስ አለ ብሎ ዛሬን የቀን ነው ብሎ ብርሃን አገኛለሁ ብሎ ከቤቱ ተነስቶ አልመጣም። አይለንም መጽሐፍ ቅዱስ። እንደዛ በአጋጣሚ ኢየሱስ ሲያልፍ ነው ያገኘው። ያው በኋላ እንግዲህ በአጋጣሚ የተገኘው ሰውዬ የዘመናት ብርሃኑን አግኝቶ ያ ደግሞ በአጋጣሚ ሳይሆን በዕለተ ሰንበት፣ በዕለተ ረቡዕ፣ በወርሃዊ በዓላቶቻችን በሚዘጋጁት ጉባኤዎች ስራዬ ብለን እግዚአብሔር ያስተምረናል፣ ብንታመን ይፈውሰናል፣ ብናጣ ይሰጠናል፣ ብንወልቅ ያነሳናል፣ ያሻገረናል፣ ደግሞ በኋላ መንግስቱን ያወርሰናል ብለን በአጋጣሚ ሳይሆን ተምረን አውቀን ምን በጣም ክርስቲያኖች በሚገባ ባዶችን እንመለስም እግዚአብሔር ምሕረት ሰጥቶን፣ እግዚአብሔር በረከት ሰጥቶን፣ እግዚአብሔር በሁሉ ነገር አሳድጎን ነው የምንመለሰው። እና እንዲሆነን እንድንመለስ እግዚአብሔር በጨነቱ ይሄርዳል። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ጊዜያቸውን ይባርክልን። አንድ ሁለት መልእክቶች ይኖሩኛ። የመጀመሪያው እንደዚሁ ታላላቅ መምህራን አባቶችና ዘማርያን የሚገኙበት የሁለት ቀን በየአመቱ እንደምናደርገው ቅዳሜና እሑድ ላይ ሲሆን ሶስት ቀን ነበረ። አሁን ግን ስራ ቀን ስለዋለ ታይሳ ሰባት ና ታይሳ ስምንት ማክሰኞና ረቦ በጣም ትልልቅ መምህራንና አባቶች የሚገኙበት ጉባኤ ተዘጋጅቶ እየተካሄደ ነው። ፕሮግራሙ የሚገኘው ከወዲሁ ጀምሮ ቀስቀሳው እየተከናወነ ነው። ሚዲያዎቻችን እየቀሰቀሱ ነው ሌሎቻችሁም ቀስቀሳ አድርጉ እና ሰው የሚድነው እግዚአብሔርን ሲሰማ ነው። ይበጣም ትልቅ ነገር። ያ ሰውዬ እኮ አይነ ስውር ነበር አይደለ? አሁን ቀጥታ ኢየሱስ ክርስቶስ ሲያገኘው ምሬሃለሁ ነው እንዲህ ያለው። በትምህርቱ መሠረት እስኪሄድ ምሬሃለሁ ነው ያለው። ምንድን ነው ያለው? ምንድን ነው ያለው? የሰማችሁ ኢየሱስ ለሰውየው ምንድን ነው ያለው? ሄድ ታጠብ፣ አይደለ? የተጨነቀ ይረጋጋል የተቸገረም ያገኛል እና ለቃሉ መታዘዝ ተገቢ ነው። ስለዚህ ማክሰኞ እና ረቡ ታኅሳስ ሰባት እና ስምንት እጅግ በጣም ሰፊና ልዩ ጉባኤ ተዘጋጅተዋል። ስለዚህ በዚህ ጉባኤ ላይ ሁላችሁም እንድትገኙ ሁሉም ሰው እንዲገኝ ከወዲሁ ጀምራችሁ እስከሳ እንድታደርጉ በነገው እረቡም ደግሞ እንዲሁ መርሃ ግብራችን ሰፊ ነው። እንግዲህ የነገ እረቡ ሳምንት ማለት ነው። ያኛው ታላቁ ጉባኤ ነገ እረቡም እንዲሁ ዘማሪያን መቼም ጠፍተው የነበሩ ሰዎች ተመልሰው እግዚአብሔር ይመስገን ወደ በረት ተጨምረው ቅድም መጋቤ ሃይማኖት ሲያስተምሩ እንደነበረው የሚጠፉ ብዙዎች ቢሆኑ ደግሞ ተመልሰው እንደገና በተለይ አገልጋዮች እየተመለሱ ነው የሚገኙት ከእነዚህ እንግዲህ ነዘማሪ ስራ ነዘማሪ ሀዋት ተመልሰው በቋሚ ሲኖዶስ ታይቶ ተመርምሮ በሊቃውንት ጉባኤ በጥሩ ሁኔታ ተመልሰው አሁን አገልግሎታቸውን ጀምረዋል። ነገረቡ ጋብዘናቸዋል። እናንተም ጋብዙ። ጥሩ ነው በምክንያት ሰው እንደዚህ ሁነን ወንጌል እንድንማር በቤተ ክርስቲያን ስም ማሳሰብ እፈልጋለሁ። ጉባኤውን ከወዲሁ ትኩረት ስጡበት። ከዛ ማሻገር ወደ ህንፃ ቤተ ክርስቲያናችን ስንመለስ ህንፃ ቤተ ክርስቲያናችን በጣም ደስ የሚል ነው። አሁን ጊዜ በየሳምንቱ ደስ ይላላቸዋለሁ። እዚሁ ነው ግን እናንተ ቀና ምን አይተው ነው የሚሰውይ? አይታየም የሆነ ረቀቀ ነገር አለ ልትሉ ትችላላችሁ። እኔ የማየው እዚህ አይደለም። ከላይ ወጥቼ በውስጥ በኩል ገብታችሁ ብዙ ሰው መውጣት አይቻል እስኪ፣ በስራ ቀን በምሳ ሰዓት ከሆነ አምስት አምስት እየሆናችሁ እድል ይፈቀዳል። አሁን እና ወጥቶ ማየት ነው። ላይ ግን በጣም ሰፊ ሜዳ ነው። ብዙ ብረት ነው እየፈጀ ያለው። በጣም ብዙ ስራ ነው። በጣም የረቀቀ ስራ ነው እየተሰራ ያለው። ስራው የሚገባችሁ ላይ ወጣችሁ ስታዩ አለበለዚያ ይገባል። ብዙ በጣም ሰፊ ስራ ነው እና አሁን የብረት ስራው እየተገባደደ ነው የሚገኘው። እንግዲህ እግዚአብሔር ገረዳል ካልይቆም ድረስ ሙሊት እንጀምራለን ብለን ነው የምናስበው። ስለዚህ የእናንተ እጅ ከተዘረጋ ሰራተኛ ጨምረን እስከዛም ላይ ቆይ ይችላል። ካልሆነ ግን በዚሁ እየቀጠል ነው ያለው። ይህ በተመለከተ አሁን በዚህ ሰሞን እንግዲህ መንፈሳዊ ባዛር ተዘጋጅቶ ነበረ። ኮሚቴው ተሯርጦ ካገኘው ነገር ላይ እናንተው ከሰጣችሁት ማቴሪያሎች እየገቡ ነው። በቀደም ባለፈው ወደ ሰባት መቶ ሽብር ወጪ ሆኖ ፕላዩድ ተገዝቷል። ሁለት መቶ ፕላይውድ አሁን ደግሞ በትናንትናው ዕለት ሶስት መቶ አስራ ሰባት ቤርጋ ብረት ባል አስራ ሁለት ገቢ አድርገናል። አታመሰገሩን ኮሚቴውን ከሰባት መቶ ሺ ብር በላይ ገቢ ሆነ። ከዚሁ ጋራ ደግሞ የዚህ ቤተክርስቲያን የጀርባ አጥንት በትክክል ምስክርነት መስጠት ስለሚኖርብኝ ከተጀመረ ጀምሮ እስካሁኑ ድረስ ነገም የሚቀጥል በአንደኛ ደረጃ አንድ ቁጥር የዚህ ቤተክርስቲያን የጀርባ አጥንት ወልደ መድን ናቸው። በጣም በሚገርም ሁኔታ እኔ በጣም የሆነ ብረት ጎሎ ሲቸግር በቃ ስራው ይቆም ነው ስራተኛ ሊበተን ነው ብድጋርግ የምደውለው እሳቸው ልንቆም ነው ስላቸው በጥቂት እልክልወታለሁ ይላል ሁለት መቶ ብረት ሶስት መቶ ብረት ይልካል በትናንትና ሁለት ባለ ስምንት ሁለት መቶ ሀምሳ ቤርጋ እና ባለ አስራ አራት መቶ ቤርጋ በእርግጠኝነት ከአምስት መቶ ሺህ ብር በላይ ወጪ አድርጎ ልከውልናል። በትናንትና

ስለዚህ ፈጥነን ሰጥተን ስራው ጥሩ ነገር ላይ ተፋጥሮ እንዲሰራ እንዳይካዘብ በጥሩ ሁኔታ እንዲጠናቀቅ በእውነት እንደወልደመድም ስንደውል ምን ያህል ብረት ምን አይነት ብረት እንዳቅማችሁ ብረት መግዛት አስፈላጊውን ነገር ማድረግ ከሁላችሁ ይጠበቃል እ እያንዳንዱን ጓዳ መተን አንተ ያለ አንተ ያናለ ሰጩ እግዚአብሔር ብቻ ነው። ያ እዚህ እግዚአብሔር የሰጣችሁ ሰታችሁ ቤታችሁ ይሰራ ይሄ ቤት በቶሎ ተሰርቶ መጠናቀቅ መቻል አለበት። እዲም ወንጌል ተምራችሁ ወደ ቤት መሄድ የምችሉበት ቀን ነው የናፈቀኝ ነው። እዚህ ቁሜ ለብረት አምጣ፣ ለሲሚንቶ አምጣ ሁልጊዜ ይሰለቻል። በጣም አሰልቺ ለእኔ ይሰለቻል። እናንተ ላሰበች ይ እኛ ካቆም ይሄ ህንፃ ይቆም። መቆም ስለሌለበት ሁልጊዜ እናገራለሁና ብረት መግዛት፣ አሁን ደግሞ እንግዲህ ወደ ሲሚንቶ፣ ወደ አሸዋ፣ ወደ ጠጠር ልንጓዝ ስለዚህ ይሄንን እያሰባችሁበት አንድ መኪና አሸዋ፣ አንድ መኪና ጠጠር፣ ሲሚንቶ ቶሎ ቀላል አይደለም። አሁን በግምት ደረጃ በእርግጠኝነት ከስምንት መቶ ኩንታል በላይ ነው የሚፈጀው አሁን ነው ከስምንት መቶ ኩንታል በላይ ይፈጃል ስ ቀላል አይደለም ስንካፈለው ግን ቀላል ጠጠር አሸዋ በዚያው ልክ በጣም ብዙ ነው የሚፈጀው ወደ ሰባት ወደ ስምንት መኪና አሸዋ ይፈጃል ጠጠር ከዛ በላይ ስለዚህ ሁላችንም ተረባርበን ቶሎ ቶሎ እንድንሰራ መልእክቴ ነው አምላክ ቅዱሳን ተፈጽሞን ማየት ሁላችን እኔ ያብቃን እንሰራዋለን ችግር የለም ስንተጋገዝ ስንተባበር እንሰራለን። ሁላችንም ቀላል ነው። ለዚህ አካባቢ ህብረተሰብ ይቺ ቤተክርስቲያን ቀላል ነው አንድ ሺ ስምንት መቶ ካሬ ሜትር ላይ የሰፈረ ለዚህ ህዝብ ቀላል ግን ቆሞ ማየት ግን አይገባም። ሁሉም ሰው የአቅሙን ተሳታፊ መሆን መቻል አለ እኛ ሁል ጊዜ እንደሌላ ነገር ለማይመሆን የለብ ሁላችሁም አስተባባሪ ሰጪ ደግሞ እንደገና የሚሰጥ ማስተባበር ሁላችሁም ግዴት አ ዝም ብሎ በሳምንት መጥቶ እንኩ ይሄን ብሎ መስጠት ብቻ አይደለም ማስተባበር የእኛ ግዴታ ነው። ይሄ ወጣቶች ማየት ነገ ይናገራ የወጣቱ ይሄማ መስራት አለብን። መነጋገር መወያየት መተባበር ሴቶቹ በሴት ወንዶቹ በወንድ ወጣቱ በወጣ ከተደራጀን ቀላል ስራ ነው፣ በጣም ቀላል። ስለዚህ ሁላችን እንተባበር ለማለት ፈልጋለሁ። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ስላስተማረን አብሮን ስለነበር ስላልተለየን ምሕረቱ ስለጎበኘን ይቅርታው ስላገኘን አምላካችን እግዚአብሔር ምስጋና ይድረስልን፣ ምስጋናችን ይድረሰው የሃት ኃጢአተኞች ምስጋና ብሎ አይከልክልብ። የምሕረት ፊቱን ይመልስልን። አገራችን ኢትዮጵያን በስሙ ሰላም ይጠብቅልን። ለሁላችሁም በረከት ያድልልን። አረጋውያን አባቶች፣ አረጋውያት እናቶች እድሜ ተጨምሮላችሁ ዘመንና ጊዜ ተሰጥቷችሁ የጀመራችሁት አልቆ ለማየት ያብቃችሁ። ወጣቶች በእናንተ እድሜ በእናንተ ዘመን ተሰርቶ አብቅቶ በውስጡ ብዙ መንፈሳዊ አገልግሎት እንድትገለገሉ እግዚአብሔር እድሜ ይስጣችሁ። ስራ ለሌላችሁ ስራ ይስጣችሁ። ትዳር ለሌላችሁ ትዳር ይስጣችሁ። ልጅ ለሌላችሁ ልጅ ይስጣችሁ። በአጠቃላይ በውስጣችሁ ያለውን ጥያቄ ከኃጢአት በቀር መድኃኒዓለም ክርስቶስ በቸርነቱ ይፈጽምላችሁ። የቸርነት ባለቤት የሁላችንንም ሀሳብ ይፈጽምልን። ቅዱስ አምላካችን ሌሊቱን ባርኮ ቀድሶ በሰላም እንዳሳደርን ቀኑን ባርኮ ቀድሶ በሰላም እንዲያውለን፣ በረከት ይዛችሁ ወደየቤታችሁ እንድትገቡ አባታችን ሆይ ብለን እንለምነዋለን።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

በቅልል አቤቶ ጌታ ወይ ህዝብህን አድርስት እስከ ዘላለሙ ጠብቃቸው ከፍ ከፍ ማድርጋቸው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደግሞ የዋጃት ቤዛ የሚሆንካት ቅድስት ቤተክርስቲያንን ጠብቃት፣ ለነገሥታትና ለመኳንንት ንጹሕና ቅዱስ ለሆነ ወገን ማደሪያ ትሆን ዘንድ የጠራል። በዚህች እጅ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከሩቅም ከቅርብም ከግራም ከቀኝም መቅታችሁ ቆማችሁ የጸለያችሁ ያስቀደሳችሁ ልዩ ልዩ መባ የሰጣችሁ እግዚአብሔር ፈቅዶላችሁ ቅዱስ ስጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁ ጥናጢያታችሁን ይቅር ይበላችሁ፣ ያስፈስልላችሁ ስጋ መለኮት ስለሚባል ስጋው የህግና የስርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ስጋ በድንጋሌ ነፍስ የምትሆን የእናታችን የእመቤታችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ በሚመጣው የሚጠብቃችሁ ለዘላለሙ ከኃጢአት ማሰሪያ የተፈታችሁን ንጹሐን እኛንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ አስራ ሁለት ጊዜ እግዚኦ መሐረነ ክርስቶስ ብለን እንለምነው።

ግን ወንበሩ በአንድም በሌላም እየተሰበረ እያለቀ ስለሆነ እዚሁ አጋጣሚ መንፈሳዊ ነገር እናደርጋለን ለጉባኤ የሚሆን ያው ታቃላችሁ፣ ለእናንተ ለመቀመጫ ስለሚሆን እናደርጋለን የምትሉ ሰዎች ካላችሁ አድርጉ። ከዛ ውጭ ደግሞ ወንበሩ እንዳይሰበር ስትቀመጡ ተጠንቀቃችሁለት፣ ንብረታችን እናንተ የገዛችሁት ስለሆነ ማለት ነው። ተጠንቀቃችሁ ስታስገቡም በጥንቃቄ ልታስገቡ እና ወንበሮች እንዳይሰበሩ ነው እንግዲህ እዛ ጋቁች ብለዋል። የእቁቡን እየቆረጡ ነው ያሉት እዛ እቁቡ የስላሴ እቁም በማስገባት ታዋቂዎች ሁለት መቶ ህፃናት ደግሞ መቶ ብር መንፈሳዊ ነገር ለማድረግ የወንጻ ቤተ መቅደስን ለመስራት ስለሆነ እንድታደርጉ ነው። እንግዲህ ክቡር አባታችን ቅድም ሰፋ አድርገው ታኅሣሥ ሰባትና ስምንት ማክሰኞና ረቡዕ ማለት ነው ጉባኤያችን አለ። ስለዚህ ጉባኤያችንን በመተካከክ ከወዱ ቅስቀሳ በማድረግ እንደውም በእጃችሁ ላይ ያለውን ስልካችሁን ተጠቀሙበት፣ ሰው ቀስቅሱበት፣ በመቀስቀስ አገልግሎት ስጡበት እና እንዲታደርጉ ነው ለማለት ነው። ይህንን በማድረግ መንፈሳዊ አገልግሎት ልታገለግሉ ቅዱስ ቤተ ክርስቲያን ጥሪዋን ታስተላልፋለች። ታስተላልፋለሽ ለልጆቿ እንግዲህ ህንፃ ቤተ መቅደሱንም። ቤተ አንድ ሁለት ሶስት አምስት እየሆናችሁ እየወጣችሁ ይወጥስኩ በእውነት እዛ ላይ ፎቶ በመነሳ እዚህ ደርሷል እንዲህ ነው በማለት በውስጥም በውጭም ላሉ ቤተሰቦቻችን ማዳረስ ይኖርብናል። እና ማዳረስ ስለሚኖርብን አገልግሎቱን እንዲታዳርሱ ለማለት ነው። ይሄን በማድረግ መንፈሳዊ ስራ እንድትሰሩ ነው። እንግዲህ ቅዱስ ቤተክርስቲያንን በአንድም በሌላም አገልግሉ።